ሰላም እንዴት ናቸው? ውድና የተከበራቸው የዛራ ሙሀዲት ኢትዮ ተከታተችሉ ሰላም ሁሉ መልካም ሁሉ አሽና ከኒገል አልሐምዱሊላህ። ውዶቼ ላይ ሼር ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ እና እንግዲህ ባለፈው ቪዲዮ ላይ እንዳየ ነው የአቶ ደረጀ ዳጣ ክፍል ዳጣ ናታን ክፍል አትሄድም እያለ ከሚስቱ ጋራ እየተከራከረ ነበረ። እሷም አይ እርግጠኛ ለመሆን እንደፈለግህ ክላሷ ሄደህ ማረጋገጥ ትችላለህ፣ ምንድን ነው ናታን ክላስ ሄደህ ማረጋገጥ ትችላለህ። አሁን ደግሞ በዚህ ሰዓት ወንድ ልጅ ክፍል መሆን አግባብ የለም ምናምን እያለችው ነበረ። እሱም እሺ አይ እንደ ውዴስ እንድልሽ ነው እንጂ አትሆን ምናምን እያለ ሄዱ ማለት ሄድና ክላሷ ደረሰባቸው ምንም አላረጉ እሷ የሉበትም እኮ እና ደረሰ ሲልባቸው ደነገጡ እንደ መሆናቸው ነው ምናምን ሲላት እሱ ነው ምናምን ብላ እሷ ነገሩን አስቀየሰችው ምንድን ነው አንተ ሲላት ትወደኛለህ እንዴ ስትለው ነበር የደረሰው እዛ ወድሻለሁ እንዴ ትወደኛለህ እንዴ ብዬ ጠየቁት ምናምን ብላ ያው የድንጋጤ ወሬ ማለት ነው ከዛ ኧረ ችግር የለውም ምን እሷ እንዲያመጣላት ስለምትናገር ነው ምናምን ብሎ አለው ግን እሱ ያው የት ስለመለበ እያያት ነበረ በጣም ነው የሚወዳትና፣ ከዛ ሰውየውም ምንድን ነው እንደዚህ ቤት ያሉት ልጆች እንደ ሄዶች ናቸው ምናምን ብሎ ሰውየውም አለው። አሁን እኔ እንደዛ ነው ማያቸው አባቴ ም ችግር የለም ምናምን አለው። እና ከዛም በኋላ ውሀ የዳጣን ስልክ ትይዘዋለች። ውሀ የዳጣን ስልክ ይዘው በፊት አብቄ ኤቢ ናታንን አብ አባቴ እኮ ወደ ውጭ ሀገር ሊሄድ ነው፣ እናተዳ እናማ ይሄንን ቻንስ መጠቀም አለብን። ልክ እንደሚወዳት አድርጋ ነው የምታስበው። ምና ነው ከዛ ማለት አልገባኝ፣ ምንድን ነው ሲላት፣ ማለቴ በቃ እኔም አስፈቅጄ እንሄዳለሁኝ አንተማ አባዬልኝ ብለህ ታመቻቻለች። እሷ እንዲህ ለምኑ ሲላት፣ እዛ ሄደን ኩሪፍት ሄደን እንድንዝናና ምናምን ከዛስ አለት ሱ በቃ ምንድን ነው የምትለው ብሏል። ከዛ ማ ኋላ ስንሄዳለን የወፎቹ ምናምን የወፎችን ድምጽ እየሰማን እዚያ ጫካ ውስጥ ምናምን እያለች ያኔ ፍቅረኛ ማቾች በጣም የሚዋደዱ ፍቅረኛ ማቾች የሚያደርጉትን ታሪክ ትነግሯለች ለሱ ማለት ነው። አረን እንደዛ ያለ ነገር እኔ በቃ እንደዛ ያለ ነገር አላቅም አልፈልግም ማለት ከዛ አንተ ግን ምን አይነት ሴት ነው የምታወድኝ ማለት ነው እኔ ምናወድም ከሆነ ነኝ እንዴ ምናምን ስትለው፣ ግን አንተ ምን አይነት ሴት ነው የምትፈልገው ስትለው፣ ከዛ ለምን ይሄን አጋጣሚ ተጠቅሚ ብትቀየር እንኳንም ያኔ ፀበውን ብትቀየር ይረዳት እንደሆነ ይልና፣ እኔማ የምትመቸኝ ሴት ሰው የምትወድ ሰው የማትጠላ እርግጥ ያለች በራሷ የምትተማመን ያኔ እንደዚህ ብሎ መስፈርቱን ነገራት። ለሰው ፍቅር ያላት ቀለል ያለች ሴላት ልክ እንደ እኔ ማለት ነው አለችው። አይ የለም ልክ እንደ ዳጣ አላት። ምን ይካል ምን ነው ግን ማለት እንደው በጣም ታናደድኝ ማለት ነው እና እንደዛ ብሎ ጥሯት ወደ ክላሱ ይሄዳል። ከዛም በኋላ ነው ሰላም ደግሞ ሰላም ዳጣ፣ አንቺ ግን ለምንድን ነው ናታንን የምትዘጊው አለቻት እንደረሰ። ለምን ይሄን እኮ አልዘጋሁትም፣ ምዝከችኛለሽ ትላታለች። አንቺ በቃ በጣም ነው እየኮራሽበት ያለሽው በእሱ ላይ። እሱ እኮ በጣም በስስት ነው የሚያይሽ ትላታለች። እና ታዲያ እኔ የምናረኩት እኔም እኮ እያወራሁት እኮ ነው። እኔ እኮ አልዘጋሁትም። አንቺ ለምንድን ነው ነገር የማይገባሽ አለቻት። ምንድን ነው ምንድን ነው ሰላምዬ? ለምን በግልጽ አልነግረኝም? እኔ እኮ በግልጽ ነገርሽኝ እኮ ነው። እንዲያው እኮ ነው አይገባኝም ትላታለች ማለት ነው። እና ያው እሷ ይወድሻል ነው ተረጅ ነገር ማለት ነው እና ማሮቼ ውሃ ቅብል ብላ ስልኳን የዳጣን ከዛ ስልኳን ይዛ ስትይ የማነው ስልክ ስትላት፣ የዳጣን አለቻት። ከዛ እስኪ አምጪው ምናምን አለቻት። አመጣችው ውሃ ከዛ ውሃ ፓስወርዱን ታውቂዋለሽ ስትላት፣ አዎ አውቀዋለሁኝ አለች። ከፍት ታደረገችላት ና ከፍ ማለት ነው። ከዛ ያንን ስልክ ተቀብላ ለማን ትጽፋለት ቴክስት ለናታን። አሁን ናታን ማን እንደሆነች ነው የሚያውቀው ዳጣ እንደምትጽፍለት ነው የሚያውቀው ኤቢ እኮ ክፋቷ ግን ክፋት አየለም። ከዛ ሃይ ናታንዬ ሰላም ለምናምን ትለዋለይ እሱም በቃ ዲስ ስብለት እንድንሽ ደህና ነሽ ዳጣ። እኔ እኮ ታውቃለህ በጣም ነው የምወድህ ትለዋለይ እውነትሽን ነው ምናምን። ከዛ ከእኔና ከኤቢ ግን ማንን ነው የምትወደው? እኔ እንኳን ኤቢ በምድር ላይ ያሉ ሴቶች ሁሉ እንዳንቺ አይሆንም። እኔ ለማንም ሰው ድንግጭ አላቅም፣ ለአንቺ ግን በጣም ነው ምናምን እያለ ይመልስላታል ከዛ ለምንድን ድን ሂደን አንዝናናም የእሷ ስለጠየቀችውን ቢስላላት ሲዳጣ ስጠይቀው ሽላል እንዴ ብላ ለምን ተከተማ ወጣ ብለን አንዝናናም ትለዋል። አይ እንደዛ እንኳን ሊሆን አይችልም አለና ግን አንቺ ዛሬ በጤናሽ ነው እውነትሽ ነው ግን ምናምን ይላታል። አልሞኒም ሲመላለሱ ቆዩ ቴክስቱን። እሽ ናታንዬ ብላ ቴክስታቸውን ዘጉ። ለምን እንግዲህ ለምን አሁን ክላስ ያመጭም ብሎ ጽፎላት ነበርና እሽ ናታን እየ ብላ ስልኩን ዘግታ አስቀመጠች ማለት ነው። ከዛ አጋጣሚ ዳጣ ተውጭ ስትገባ እሱ ክፍል ትገባለች። ናታን ክፍል ናታን የተጻጻፉት እሷ መስለዋል። ሲያያት በቃ ደስ ደስ ያለፈግ መሆን ያለን ተጥሏል። ዳጣን እኮ ለማብሰል ግን ስንት ስንት ስንት ማግዶ ይፈጅበታል፣ ዳጣን ለማብሰል ይቺኛይቱም በስላረረችበት ይቺኛይቱም ገና ጥር ሆነችበት። እና ምንድን ነው አንተ እንደዚህ እንዴ ዳርግ ነው መታይ መሆነ ነው ትለዋለች። ከዛ ዝም ብሎ እያሳቅኝ እያለ ያያታል። እንዴ ምንድን ነው ይስለመለማል ማለት ነው መሆን አልተትለም። ከዛ አንዴ አንቺ ምንድን ነው ይላታል። አንቺ እኮ በቃ ምንም በቃ ማትገቢኝ አያ ምንድን ነው አትገቢኝም ነገር ማለት ስለው ሲላት እንዴ መሆን አለ ምንድን ነው አለችው። ስልክ ሽሳ ምንድን ነው ስፍልኝ የነበረው አረ እኔ እንጃ፣ እኔ እኮ ስልኬ ዋጋ ነው፣ ስልኬ እኮ እኔ ጋ የለም ዋጋ ነው። እኔ በዚ ሳልፍ ልመጥ ችላ አድርቃ ብዬ ነው እንጂ አለችው፣ አላት፣ እውነትሽን ነው አዎ እኔ ጋር የለም እኮ ስልኬ ዋጋ ነው። ስደነገጡ በዛ አጋጣሚ በዛ ቅጽበት ሰውየው ደረጀና ሚስቱ መኪና ውስጥ ሆነው እያወሩ ነበረ ስለፈቅራቸው ስለተዳራቸው ምናምን ኤቢ ትደውልና ለእናቷ እማ ይ ቶሎ ቶሎነይ ምናምን ትላታለኝ እንደ ምንድን ነው ዳጣ ለናታን ቴክስት ያደረገችለትን ላሳየሽ። ተመልከቱ ክፋት፣ ተመልከቱ ክፋት። ቶሎ ቶሎኔ ቶሎ ቶሎ ቤ በቃ ዚህ ምናምን መጣሁ ምናምን አለቻት። ያው ሴት ልዩቱ እናታንን ልዩቱ ስለምጎደው ስለምትቀና ስለምታቅ ሰውየው እንዲሰማበት አልፈለገችም እና ምንድን ነው ምናምን ሲላት አረ ምንም አይለ ምናምን አለች። እና ቶሎቤ ማሚ ቶሎቤ፣ በቃ እኔን ትነግርሽ አታምንኝ፣ ማይል ነይ ባይንሽ ተመልከች፣ ዳጣ የጻፈችለትን ብላ ጣርፋ ትጠራታለች። ከዛ ታይዘው ገቡ እም ብላ ስልኩን ብድግ አርጋለ ተሳየች። ስጥድቁ ያለቻት ምንድን ነው አይ ደረጃ እንተ ሄድ ዝም ብላ ነው ስ እኔ ጋ እናወራለን፣ አንተ ግባለችው። እና ደረጃ ወደ ክላስ ሲገባ እሷም ይው አሳይሻለሁ ምናምን እያለች ልታሳያት አለች። ግን ምንድ ነው አሁን ኤቢ የተበላችው ምንድ ነው? ከፈተችው። ስልኩ ሴትዮቷን መጠየቅ ያለባት እንዴት ፓስወርዱን አወቅሸው። ስለዚህ ለሴትዮቱ ፈጣን መልስ የሚሆናት ኬፍ አወቀችው ፓስወርዱን። በእርግጥ እሱ የመለስላትን ምናምን ያኔ በመካከላቸው ነገር እንዳለ አስመስሉት አለ እሱ መስላ ወዳጣ መስላ የጻፈችለት። ግን ሴትዮቱ ልዩቷ መጠየቅ ያለባት ፓስወርዱን እንዴት አወቅሸው። እና አሁን ናታንና ዳጣ ዳጣ ምንም የምታውቀው ነገር የላትም። ናታን ግን የጻፈውን ስለሚል በጣም ደንግጧል። እንግዲህ የናታንና የዳጣ ፍቅር ይፋ አድርገው ተወዛው ይቦካው ይቡካ እንላለን። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱን ስለምታ አበረታቱን፣ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። አይከፈልበትም። ችግር አለው ምን ችግር አለው? ብለይኩ ሸር ብታደርጉ